ነበራችሁ ሄይ፣ ለኔቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዮሐና ድራማ ክፍል አምስትን ይዤላችሁ ከች ብያለሁ ማለት ነው። ሁላችሁም ላይክ ሼር ሰብስክራይብ አድርጉ። አሁን ደግሞ ማርክ እያለ ነው። ሎል ምስኪን ስለመሰልሽኝ ነው እድል እየሰጠሁሽ ያለው። ካልሆነ ግን አስቀይምሻለው ጤና ይስጥልኝ አቶ አለሞ፣ ችባሽ ጎንዴሬ የምናምን ሲብሻር ሰማሽ እና መስመር ምናምን ያለቻት ነው። ለህዋና ልጅ ይቺ መናጥ የልውል እህት ማለት ነው። በጣም መጥፎ ሰው ነች። ይቺ ልጅ የልውል ጓደኛ ነኝ ተብየ ማለት ነው። ያው ለሁሉም እንግዲህ በራሱ ጓደኛ አጥምዶ ብር እንትል ለማለት ለመብላት አጥምዶታል ማለት ነው። አሁን ደግሞ የዚህ የካይስ የሉል ወንድም ማለት ነው። እናቱ ሰላም እያለ ነው። መልሼ ልደውል ልሽ ደውላለሁ አለች። እሷ ደግሞ ዛሬ ደግሞ በጣም ቆንጆ ሆነሻል አላት። ቆይ ምንድነው የምትፈልገው? ለምን እዚህ ቤት አትርቅም? አለችው ሌላ ነገር እንኳን ፍልጌ አይደለም ያው አለ አይደለ የሉ መውጣቱን ሰምቼ ሐዘኔን ልገልጽ ነው አለ። ያስወጣው እኮ እሱ ነው። በነገራችን ላይ የው ከድርጅቱም ከምኑም እንግዲህ ከወንድሙ ብር በልጦበት ማለት ነው። በነገራችን ላይ ዛሬ እንደዚህ አይነት ሰዎች ከይሲ ሰዎች አሉ ከብር ከሰው ገንዘብን የሚያስበልጡ ማለት ነው። ፈጣሪ በእንደዚህ አይነት ሰዎች ልቦና አይስጣቸው። የሚበልጠው መጀመሪያ ቤተሰብ ነው፣ ገንዘብ አይደለም። ገንዘብ ተሰርቶ ይመጣል። ቤተሰብ ግን አንዴ ካመለጠ አንዴ ካጣ ነው ማግኘት አንችልም እና እናት ልጇ ሲወጣ ምን ያህል እንደሚሰማ ስለምረዳሽ ስለማስብ ነው አላት። ለእንጀራ እናቱ ማለት ነው። ውስጡ ደስ እያለው ያው በላይ ያስመስላል ማለት ነው። ፈጣሪ ከእንደዚህ አይነት አስመሳይ ሰዎች ይጠብቃል። እሷ ደግሞ ይኸውልህ፣ አሁን ግራ ቀኝ ሳትል እንዳገባብህ ከዚህ ቤት ውልቅ በል አለችው ማለት ነው። እሱ ደግሞ መመሞች የማይሆነው ሌላ ጊዜ ነው የሚሆነው አላት። ኧረ ኧረ አፈሪያ ብላ እንደ ወጣ ቅር እያለችው እናትዬዋ ቅጥል ብላለች ማለት ነው። እሱ ደግሞ እያቃጠላት ነው እንደዛ እንኳ አይመቸኝም ብሎ እየጠቀሳቸው ነው ማለት ነው። እንደዚህ አድርጓት እንደዚህ እንደዚህ እያደረገ ሄደ ማለት ነው። እያቃጠላቸው ማለት ነው። ምን አይነቱ ከይሲ ነው? በነገራችን ላይ በነገራችን ላይ ሴትየ በጣም ተራዳለ ማለት ነው። ልጁ ደግሞ አሁን ደግሞ እዚጋ የህዋን ልጅ እያስጨነቃት ነው ያው ልዑሉን ስለምትወድ ከልዑሉ ጋር ስለሚዋደዱ እሱ ደግሞ ለራሱ ለማድረግ ይሁን ለተንኮል ይሁን በጣም እየተተናኮላት ነው። እናትየዋ መከራቸውን እያዩ ያስተማሯትን ማለት ነው። እዚ ጋ ደግሞ የልዑል ጓደኛ ነይበይ ማለት ነው። እዚጋ የራሱን ሚስት ልዑል ጋር አገናኝቶ ብር ለምን እንትን ለማለት እዚጋ ደግሞ እሷን ደግሞ የእሱ የሚያፈቅራቱን ለራሱ ለማድረግ እንትን እያለ ነው ማለት ነው። በጣም ቆሻሻ ናቸው። እኔን እየፈለግሽ ነው አይደለ? እዚህ ቆምሽው? እያላት ልጅ ማለት ነው። እሱ ደግሞ ለምንድን ነው አንተን የምጠብቀው? ጤነኛ አይደለህም፣ እንደ አንተ ሰው እያለችው። ዛሬ ደግሞ እንዴት ነው ያማረብሽ። በእናትህ ተወኝ አለችው። እንዴት ብዬ ልተውሽ? አንቺ እኮ እዚህ ልቤ ውስጥ ገብተሽ የወዘርተሽብኛን አላት እሷ ደግሞ እዚህ ጋር ቆማ እየጠበቀች ነው እና አንቺን እኮ በጣም ነው የምወድሽ እያላት፣ ምንድን ነው የምጠብቂው ሰው አለ እንደ እያላት ነው ማለት ነው። አሁን ገና ዋሸሽ። አትዋሽ፣ እኔ ነው የምጠብቂው። በእናትህ ዘወር፣ በሌለኝ የኔ ፍቅር አላት። እሷ ደሞ ትታው ሄደ ማለት ነው። እሱ ደግሞ ያው የሚያፈቅረው እችን ነው። በነገራችን ላይ ያቺኛውን ከልዑል ጋር ያደረጋትን አያፈቅራትም፣ ብር ብቻ ነው የሚፈልገው። ያው እችን ደግሞ ሁሉ ያፈቅሯታል። ልዑል ያፈቅራታል። ልዑል እንዴት ይሆነ ይሆን ያለበት ቤት ግን ተስማምቶታል። እያለች ልጎጀ ብላ ማለት ነው ፍራሽ ላይ። ከዛ እናትየዋ መጡ ስትጨነቅ። እናትየዋ ደግሞ ትምህርቷን እንዲመሩ ነው የሚፈልጉ። ምን ሆነሽ የተከሸው አሉ። ምንም አልሆንኩም አለች። እንዴ ፊትሽን እኮ ጥለሽዋን ምን ሆነሽ ነው? የሆነ ትምህርት ከብዶወ ነው? እና ምን ይሻላል? ምንም ችግር የለውም፣ ድጋሚ ሲያነብው ይገባኛል አለች። ይህን ስራ ተይ፣ ትምህርትሽ ላይ ትኩረት አድርጊ ስልሽ እምቢ አልሽ። እማ ደግሞ ምንም ከምኑ የምታገናኘው እንግዲህ እና እና አሁን ምን ባደርግ ነው የሚሻለው? ትምህርትሽ ለምን አትማሪ? እማ ደግሞ ምንም ከምሆን የምታገናኘው እሷ እኮ ፍቅር ይዘዋት ነው። እነሱ የመሰላቸው ስራ ስለምትሰራ እሷ ስራ ለስራ መዛቤት የምትለው ያው ልውሉን አፍቅራ ነው። እነሱ ደግሞ በፍቅር እንዳበደች አላወቁም። ያው ስራው እንደከበዳት ከስራው ጋር ትምህርቷን ስላላጠናች ትምህርቱ የከበደ የመሰላቸው እሷ ግን ያሉ ዜና ፍቅራ ነው። ስራ ለስራ ነው የምትለው። እዚጋ እያሰበች የተጨነቀች ያለችው እና እንደዛ ነው ማለት ነው። እናት ደግሞ ትምህርቷን እንድትማር ነው የምትፈልገው። ለግን እሷ ያሳለፈችው እሷ የምታሳልፈውን ህይወት ልጅቷን እንዳትደግሞ ማለት ነው። ከዛ ምንድን ነው የሚሻለኝ? ደግሞ አሁን እስኪ በማያሳስብ ነገራት አስጨን ይገኛ ጭራሽ አሉ አሁን ለእናቴ ምንድን ነው ምላላት? እያለች ስለምን ብነግራት ትረዳኛለች? አለች እሷ ያለችው በራሱ አለም ነው። እኔ ስለ ፍቅር ባውራት ትረዳኛለች? አለች በዚህ ጊዜ ፍቅር መጀመሪያስ እንዴት ነው የምናገር የምችለው አለች። አሁን እኔ ለማየት ነው አይደለ የመጣሽው አለች። አዎ አለች። ልውልስ? አለች ልውል አልመጣም። ምን ነው አለች አይ የሆነ ነገር እንዲያስረዳ ፈልጌ ነው አለች። ያው ከቤተሰብ ጋር ሰላም ስላልሆነ ይመስለኛል። ትናንት አንቺ አልነበረሽ እንደ አይ ትናንት አልመጣም ነበር። ችግር የለውም ዝም ብዬ ነው አለች። እ ልቤትንጠይቃት እን እንዴ ማሚ በፍጹም አለች። አይ ይቅር፣ ችግር የለውም አልኩሽ አይደለ እንደ አለች። እሺ እንዳልሽ። እንግዲህ ተነስተው ሄዱ። እሷ ደግሞ በጣም ተጨንቃለች ማለት ነው። እናት እያሉ ያሳዝናሉ። በጣም ነው የሚያሳዝኑት። ልጄን አስቸገርሽ ብላ ደግሞ ሰማንያ ትግረፈኝ እንዴ አሉ፣ አለች ልጅቷ ማለት ነው። ልጄን አስቸገርሽ ብላ ደግሞ ሰማንያ ትግረፈኝ እንዴ። እሱ እዚህ ቁጭ ብሎ እየጻፈ ነው። ወይኔትና የስራች ይስጥሽ። አይ ወይም በጠበጠችው ቆይ፣ አሁን እንዴት አድርጌ ስራ የምሰራው አለ። ልውል፣ በጣም ጥሩ ሰው ነው ስራውን እንዳይሰራበት። እንዴ ማርክ መጣህ እንዴ አለ እስኪ ና፣ ይሄ የልጅ ጉዳይ ነው፣ ጥሎ መጨረስ አለብን እያለ ወረቀቱን አስቀመጠ። ና ተነሳ ማለት ነው። ልጅቷ ከቻለ እናትናት የላከችው ምንድን ነው? ምግብ መሰለኝ አለች። ይዘሽ ውጅን። አልፈልግም እና፣ ታዲያ እኔ ምን አገባኝ አለች። ምን አገባኝ ማለት አለመፈለግህን ነው አለች። ስለምትወደው እኮ ነው። እሺ በዚህ ውጭ ወይ እንታ ያደርሰፍ ኧረ ላደርስ እንጂ ላበስል እኮ አይደለም የመጣው ታለች። እሱ ደግሞ እዚህ በስ ብታበስ እዚህ ብታበስ ሳይሻል አይቀርም ማለት እሱ ደግሞ እሷ ደግሞ ይሄማን ሊበላው ነው አለች። ይሄኛውን አለ ምሳ፣ አንቺ የምታበሲውን ለራት አደርገዋለሁ አለ። ችግር አለው እኔ በቃ ልሄድ፣ ደህና ሆን አለችው። እንዲህ እያወራን እኮ ነው አለ። ስልክ ደግሞ እየሰራ አይደለም ብልሃለች። ኧረ አለች፣ እየሰራ እኮ ነው አለ። እኔ እንጃ፣ ወይዘሮ ኤልሳቤት ነው ያሉት አሉ። ከፈለግሽ አሁን ደጎች መሞከር ትችያለች። ለምንድን መሞከረው? እይዋሽዋ። ለመሆኑ ለመሞከር ነው እና እሺ አረጋግጭስ፣ ምን ላድርግ ነው? ሰው ውሸት አምኖት ልላቸው ነው ወይ አረጋግጡ ልላቸው ነው ወይ እያለች ነው። ሁለታቸውም ያው በፍቅር ጠብ ብለዋል። በነገራችን ላይ ሁለታቸውም። እሱ ደግሞ ስልክሽን አምጪው አላት፣ ሊደውልላት እና በዛው ስለ ቁጥሯ ልይዝ ነው ማለት ነው አላት ሊደውልላ ነው። ከዛ ይደውልላን ነው ማለት ነው። አሁን ሂደሽ የፈለግሽውን ማድረግ ትችያለሽ አላት። አትቀልድ እናትን እንዴት እንደሚጨነቁ በየሰዓቱ ካልደወልክላቸው እንዴት እንደሚጨነቁ እንዴት እንደሚያስቡ ታውቃለህ አይደለ አለችው እሷ እራሷ እኮ የተጨነቀች ነው በነገራችን ላይ ከእሷ በላይ ግን አንቺ የተጨነቅሽ ሊ ነው የሚመስለው አላት በልደን አሁን ብላ አስቀምጠው ሄደች አስቀምጠለት ሄደች እሱ ያወሳለ ማለት ስለፍለፍ ነው ምግቡን ቁጭ አደረገው። እየበላው አይደለም ልውል፣ በጣም ጥሩ ሰው ነው። በነገራችን ወንድሙ ሳይጣ ነው ማለት ነው። ፈጣሪ አምላክ እንደ ልውል አይነቶችን ያብዛልን። ልውልን በጣም ጥሩ ሰው ነው እና የልውል ወንድምና እህት በጣም መጥፎ ናቸው። እዚጋ ምርጥ ጓደኛም አለ እንዴ። በየት በኩል ገባህ አለው። ጭራሽ መግባቴንም አላየህም። እባክህ፣ ምርን በየት በኩል ገባህ? በሩ ክፍት ነበረ አለ እርግጠኛ ነህ አለው። እስኪ ላስብ አለ። ይመስለኛል ግን ምን አግኝተን እንደዚህ ደስታ ወደስታ ይሆንከው? እባክህ እኔ ምንም አቦ ቀልዱን ተው እና እንነጋገር አለው። ይሆን እኮ መታ ነበር አለ። የህው የሄ ሄ ዮሃና ምን ልትሰራ መጣች? አለ ያው እሷ እንደምትለይ ከሆነ ካየችኝ በኋላ ቀን በኋላ እንደወደደ እንደወደደችኝና እንደሆነ ያለኔ መኖር እንዳቃጣት ነው እያለ፣ እሷ እኮ ምግብ ልታደርስ ነው። በእርግጥ ያው እውነቱን ነው

አላድልገጃዙር ለሆነ ስበብ ፈልገህ እሱ ልክል ለሲ ነበር የፈለከኝ አይደለም ማለት ለማንኛውም ሁላችሁም ላይክ ማንሸር ሰብስክራይብ እያደረጋችሁ አበረተንቶኝ ላይክ ሸር ሰብስክራይብ እያደረጋችሁ ቻናሌን ያሳድጉልኝ በጣም አሪፍ ድራማ የሆነ ድራማ ነው ይዣላችሁ የሚቀጥለው ክፍል ስድስት ነው ይዣላችሁ እስክመጣ ድረስ ሁላችሁም ላይክ ሸር ሰብስክራይብ በማድረግ አበረታቱን። የምወዳችሁ እና የማከብራችሁ ቤተሰቦች የፈጣሪ አምላክ ሀገራችንን ሰላም ያደርግልን፣ የምንወዳትን ሀገራችንን ኢትዮጵያን ይጠብቅልን፣ ለሁላችንም ሰላምንና ፍቅርን አንድነትን ይላክልን፣ በስደት ያለነውን ሁላችንን በሰላም ለሀገራችን ያብቃን፣ በሀገር ውስጥ ያሉትንም ቤተሰቦቻችንን ሁላቸውንም ይጠብቅልን። እና ቤተሰቦችዬ እንግዲህ ቻናሌን ላይክ ና ሼር ሰብስክራይብ እያደረጋችሁ አሳድጉልኝ ቻናሌን እየቀዘቀዘ ነው እና እስኪ ሰብስክራይብ እና ላይክ ማድረግ አይከፈልበትም ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ እስኪ አበረታቱኝ የመወዳችሁ በተለይ የማዳም ቀመሞችዬ ማለት ነው እና በጣም ደስ የሚል ድራማ ነው። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ በመቀት